በአስረኛው የረመዳን ምሽት የሶማሌና አፋር ወንድም ህዝቦች ታላቅ የጋራ የኢፍጣር መርሃ ግብር በሶማሌ ክልል ጅግጅጋ ከተማ ተካሂዷል። በኢፍጣር መርሃ ግብሩ ላይ መልእክት ያስተላለፉት የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በሶማሌና አፋር ክልል ወንድም ህዝቦች መካከል አለመግባባቶች ተነስተው እንደነበር አስታውሰዋል። የኢፍጣር መርሃ ግብሩም ይህንን ለመፍታት የተደረጉ ጥረቶች ውጤት መሆኑን አንስተዋል። ወደ ጎን ተገፍተው የነበሩ ህዝቦች ወደ ላይ የመጡበት በብልጽግና ፓርቲ ዘመን ትክክለኛ ፌዴራሊዝም የተገበረበት በሁሉም አካባቢዎች ስንዘዋወር በስራ ምክንያት ከፍተኛ የሆነ ለውጥ በተለይም ከአሁን በፊት አጋር ተብሎ በተገፉ ክልሎች አካባቢ ያየንበት ጊዜ ሆኖ ሳለ፣ አልፎ አልፎ ጥርስና ምላስ እንደምናከሰው ሁሉ ወንድማሞች የሆኑ ህዝቦች በተለያዩ ምክንያቶች አንዳንድ ግጭቶች የተፈጠሩበት ሁኔታ እንዳለ እናውቃለን። ያንን ለመቅረፍ በፌደራል መንግስትም በመጅሊሱም በኩል በርካታ ጥሩ ስራዎች ተሰርቷል። የዛ ስራዎች ትሩፋት እና ውጤት አካል የሆነው የዛሬ የኢፍጣር ፕሮግራም በሶማሌ ክልል በማዘጋጀታችን በጣም ደስ ይለናል። የሶማሌና አፋር ክልል ህዝቦች ከሚያለያዩቸው ይልቅ የሚያመሳስሏቸው ነገሮች በርካታ መሆናቸውን የተነሳው በመሆኑም በቤተሰባዊነት በጋራ ማፍጠሩ ለሁለቱ ህዝቦች ትርጉሙ ብዙ ነው ተብሏል። ከግጭት በላይ መጥፎ የሚባለው ግጭት ውስጥ መቆየት ነው። ችግር ከችግር በላይ ችግር ውስጥ መቆየት ከችግር በላይ ነው እና ዋናው ሃይማኖታችን አንድ ነው በኃይላችንም አኗኗራችንም ምንም የተለየ ነገር ያለው ቋንቋም ቢሆን እርግጠኛ ነኝ አንድ ነው። ከቀይ ባህር አካባቢ ጀምሮ ለረጅም ዓመት ያልተለየን ሰዎች ስለሆን ቋንቋችንም ቢሆን በጋራ እንካፈላለን እና ዛሬ በዚህ ቦታ መገኘት ትልቅ ትርጉም አለው። የኢፍጣር መርሃ ግብሩ በአብይ ኮሚቴ የሚመራውን የሰላም ጥረት ለማጠናከር ብሎም ዘላቂ መፍትሄን ለማምጣት ያለመ ስለመሆኑም ተመላክቷል። ለአፋር ወንድሞቻችን በእናንተ በኩል ያለንን ፍቅር ያለንን አክብሮት እና ወዳጅነት በዚሁ ለማስተላለፍ እፈልጋለሁ። የአፋር ህዝብ፣ ህዝባችን ነው። ይሄ ደርሶ የነበረው ችግር በአስቸኳይ ፈተን ከችግር ወጥተን እጅ ለእጅ ተያይዘን ዋና ጠላታችን ድህነትን፣ ኋላቀርነትን የምንታገልበት ጊዜ ደርሷል። ሁላችንን ለዛ እንዘጋጅ ለማለት እፈልጋለሁ። በሶማሌና አፋር ክልል ወንድም ህዝቦች መካከል የነበሩ አለመግባባቶች በቀጣይ ታሪክ እንደሚሆኑም ነው የተገለጸው። ለችግሮቹ ቦታ ሳንፈቅድ በመቀራረብና በመተማመን ብቻ እያሸነፍ ነው እንሄዳለን። የትናንቷ የእርግት በእርግጠኝነት የትናንቱ ታሪክ ይቀየራል። መፍትሄ አልባው የሚባለው ተብሎ የሚጠቀሰው ችግር ተቀይሮ እንዲሁም ደግሞ ለሪሰርች ብቻ መመረቂያ ማረግ አፋሬሰ ኮንፍሊክት እንደ መመረቂያ ጽሁፍ ብቻ መጠቀም ታሪክ እናረገዋል የሚየ ነው እናስቀምጠው እና እኛም ደስ ብሎናል ሰንግዶቹን አካባላችሁን ለተሰጣችሁን ክብር በአፋር ስም ረመዳን እንደመሆኑ ማታን ደግሞ በሙስሊም ወንድሞቻችን ስም። በጣም ደስ ብሎናል። የሶማሌና አፋር ክልል ህዝቦች የሚነጣጠሉ ባለመሆናቸው የክልሎቹ አመራሮች እንዲሁም ህዝቦች በጋራ እንዲያድጉና እንዲለሙ መስራት አለባቸውን የተባለው መንግስት በሁለቱ ህዝቦች መካከል ያለው ሰላም እንዲጸና እንደሚሰራም ተገልጿል። የሰላም እጦት ሲመጣ ነው የሰላምን ፋይዳ የሰላምን ጥቅም አበዝተን የምንረዳው። አሁንም በዚህ በባለፉት ጊዜያቶች በነበሩት ሁኔታዎች የነበሩ የደረሱ ጉዳቶችን በማከም የተፈናቀሉ ወገኖቻችንን ወደ ቀያቸው በመመለስ በአብሮነት አብረው የሚያድጉበት በአብሮነት አብረው የሚበለጽጉበት ሁኔታ እንዲፈጠር ሁለቱም ክልል አመራሮች፣ የሁለቱም ክልል የሀገር ሽማግሌዎችና የሃይማኖት አባቶች የበኩላችሁ ሚና እንድትጫወቱ አደራ ያለው በሁለቱ ክልል ወንድማማች ህዝቦች መካከል ያለው ሰላም እንዲጸና የፌዴራል መንግስት ሁሌም ሁሌም ድጋፉ የማይለይ መሆኑን ልገልጽ ወዳለሁ። የሶማሌና አፋር ህዝቦች የጋራ ኢፍጣር መርሀ ግብር በቀጣይ በአፋር ክልል እንደሚዘጋጅ የክልሉ ርዕሰ መስተዳድር አወል አርባ ተናግረዋል።